ሰጭ በአረቤት ማለት ነው እና በዱባይ ነው የሞተችው። አሰሪዎቿ ቤት ነው የሞተችው። ምክንያቱም ራሷን አጠፋች ምናምን የተባለው እና እህቶቼ ምን እየሆናችሁ ነው? ግን አላህ ሰብሩን ይስጣችሁ። አላህ ሰብሩን ይስጣችሁ። ይች ልጅ እህቷ ናት መሰለኝ። ለዚች ለልጅ እህቴ ነው የምትለው። ኮሜንት እናንበባብረን። ኮሜንቶች የገረመ ነገር ማለት ነው። ከኮሜንቶች የገረመ ነገር አለ እና አንደኛው እዛ ጋር በሰላም ነው ወይ ብሎ ይስቃል። ብስቅም አይፈረድ ብህ ሞት በአንተ ስለማይቀር ብላ መልሳለት አለኝ። ሌሎቹ ግን ተገላገለች፣ ምን ሆና ነው ተገላገለች? ተገላገለች እኔ በቅርብ አይቀርም በጭንቀት በጅ በጅ ይለኛል እና ምን ይታወቃል፣ አንድ አንድን ይገለኛል አንድ ይገለኛል? ማንንም ማንም የለኝ ብቻዬን ነው ስደት የመጣሁት እና እንዲህ እሚ እሚዱኝም ጠፋ። ምን ማለት ነው እሚዱኝም ጠፋ? እንግዲህ ብቻዬ ነው ስደት የመጣሁት እና እኔም በቅርቡ ወበጅ በጅ እያለኝ ነው ትላለች አንዱ እህታችን። በጣም ያስፈራል ማለት ነው። እህቶቼ ባካችሁ ራሳችሁን ጠብቁ። ሁላችንም ስደት ስንመጣ ብቻችንን የመጣ ነው። ሁላችንም ስንመጣ ያለነውም ብቻችንን ነው። ሰው ኖረ አልኖረ ምንም አላህ ከጎናችን ይሆን። አላኮ የፈጠረኝ ጌት አይረሳንም። ዋካችሁቶች ራሳችሁን ጠብቅ። ወላሄን አሳዘናችሁኝ። ህይወታችሁ ገና በልጅነታችሁ ቅጭት የሚለውና ቅጥፍ የምታደርጉት ነገር ማለት ነው። አሳዘናችሁኝ። ወላ ሌላው ደግሞ ብንሄድ ይሻላል ይላል። እዚህም ጋር እዚህም ጋ ደግሞ ተገላገለችው። እኔም በቅርቡ አይቀርም ይህንን መጦ ህይወት በጣም ግን የተሰቃዩና በጣም የከፋቸው ልጆች ናቸው። እዚህ ኮሜንት ላይ መጥተው የሚኮመቱት ማለት ነው መስዬ ላይ ለእናትሽ ምናምን ነው የሚሏት የሚያውቋት ልጆች ማለት ነው። እንግዲህ ምንም ማድረግ አይቻልምና ኮሜንቶች እንግዲህ ይሄን ያክል በዚህ መልኩ እንትን እያሉ ይገኛሉ። አላቅም ብዙዎቹም እያለቀሱ ይገኛሉእና እባካችሁ ህይወታችሁን እንደ ቀልድ ነገር አትውቱት እህቶቼ። እንደ ቀልድ አትሁት፣ እባካችሁ እባካችሁ እባካችሁ እባካችሁ ህይወትን እንደ ቀልድ አትሁት። እና ሁላችሁም እንደ ከፋችሁ፣ ሁላችሁም በቃ ውስጣችሁ የሆነ ነገር እንዳለ፣ በቃ ህይወታችሁ አደጋ ላይ እንዳለ እና ህይወታችሁ እንደተንጠለጠለች ነው የሚያስታወቀው ኮሜንቶች ማለት ነው። ብዙ ኮሜንት ነው፣ እኔ ኮሜንት ሳያቸው ማለት ነው ሮጬ የሆነ ነገር እንትን ሲል ኮሜንት ላይ ነው የማየው። በቃ ምን አሉ ምንድነው? በቃ ያልገባኝ ነገር ካለ እንዲገባኝ ኮሜንት አነባለሁኝ። እና ኮሜንታቸው በቃ እንደዚያ ነው፣ ተገላገለች ብንሄድ ይሻላል ተገላገለችው ምናባቱ ምናምን ምናምን። አረባካቸው ተቸ ተው፣ ተው ግን ተው። እናንተ ሄዳችሁ ሄዳችሁን ወጣችሁን ተወጣችሁ፣ ሞት ፈርድ ናታ፣ በሁላችንም ላይ ተጽፋለ፣ የምቀር ነገር አይደለችም። ግን አላህ እንደፈጠረን ማለት ነው ቀናችንን ጽፎ እንዳስቀመጠልን እሱ ቢወስደን ይሻላል። በገዛ ራሳችን ደግሞ ህይወታችንን ባንቀጥፈው ጥሩ ነው ለቤተሰብ እናንተ ሄዳችሁ እስኪ ለቀሪው ቤተሰቦቻችሁ ዘ ነው ቀሪውስ ቤተሰብ ቀሪውስ እናታችስ እናት በህይወት ካለች በተለይ እኔ እኔ መሞትን እና በሰው ሀገር ላይ አንድ ነገር ሆኜ መቅረትን ሳስብ ማለት ነው እናቴ ትጎዳብኛለች ነው የምለው ወላሂ እናቴ በቃ እኔ እንጃ አራት ቀን አምስት ቀን ስምንት ቀንማ ከጠፋሁኝ እኔ እንጃ እንዴት እንደምትሆን ከሀገር ነው ብር እየሞላች የምትደውልልኝ እናቴ ወላሂ ውሸቴን አይደለም ከጠፋው ትደውልልኛለች ዝም ካልኩኝ ማለት ነው ብር ሞልታ ትደውልልኛለች በቃ የሁሉም እናት እንደዛ ናት እናት እናት ናት ለልጇ ቅር የሚላት ሰው የለም ስለዚህ ለእናታችሁ አስቡ እና እንዴት ነው እንደ ቀላል ነገር ሕይወትን አይታችኋት? ሌላ መተኪያ ያለባት ሌላ በቃ ሕይወት እንደምናገኝ ሌላ ነገር እንዳለ ከሞትም በኋላ የምንነሳ በቃ ከሞትም በኋላ ተመልሰን መተን እንትን የምንል ይመስላችኋል? ለውሳኔ ባትቸኩሉ በተለይ አዲስ የምትመጡ ልጆች ሞተች፣ ተሰበረች፣ ተከሰከሰች፣ ራሷን ገደለች፣ ራሷን ጠፋች። በቃ በተለይ በዱባይ አካባቢ ምናምን በቤሩት፣ በዚህ እዚህ በዚህ በዚህ ሳውዲ ላይ አልሐምዱሊላ ይሻላል ትንሽ። ለምንድን ነው ግን በተለይ አዲስ የመጣችሁ ልጆች ግን አልቻላችሁም? አረባካቸው እነዚህ በደንብ ማለት ነው፣ ትልቅ ትልቅ ሚዲያ ያላቸው ሰዎች እነዚህን በተለይ አዲስ የሚመጡ ልጆችንም ሆነ ህይወታቸውን እንትን ለሚሉ ልጆች ሚዲያ ላይ ጠበቅ ያለ ነገር ምክር ያስፈልጋቸዋል። ጠበቅ ያለ ነገር ደህና ነገር ማለት ነው ምክር ያስፈልጋቸዋል። በደንብ መመከር አለባቸው። ህይወትን እንደ ቀላል አተዋት የምትሰደዱት ለሞት ለሞት። አገራችን ሞት ርካሽ ነው፣ ሞልቷል። እዛው ለምን አትሞቱ? አገር ለቃችሁ መታችሁ ሰው አገር ላይ እየሞታችሁ? በተለይ ደግሞ አስክሬናችሁን ስጡን አትስጡን ማሳፈሪያ ወደ ሀገር ማዋጣት ፕሮሰሱ ውስጡንም ብዙ ነገር ነው ውጣ ውረድ ያለው። ከዚያ ደግሞ ቤተሰቦቻችሁ ከክፍለ ሀገር እንግዲህ ከሩቅ ሀገር ነው ወደ አዲስ አበባ መጥተው ለመቀበል አስክሬኑን ላኩልን ይላሉ። የዛ ብቻ ውጣ ውረድ ዘኑላቸው። እናንተ ግን ከሞታችሁ ሞታችሁ ነው በቃ። ምንም ነገር የምታውቁት ነገር የለም። ግን ቤተሰብ ደግሞ ውጣ ውረድ አለበት፣ ሐዘን አለበት። ሁሉ ላይ ጠበቅ ያለ ምክር ሊያስፈልጋችሁ ይገባል። እኛን እንኳን የሚሰማን የለም እኛ ማንም ብዙም ተከታታይ ስለሌለን፣ ግን ትላልቅ ሚዲያዎች ይህንን ነገር ጠበቅ አድርገው ምክር ቢሰጡበት። ትላልቅ ሚዲያ አሉ እንደ ትላልቆቹ ማለት ነው። ተከታይ ያላቸው በደንብ ጠበቅ ያለ ምክር መሰጠት አለባቸው። በተለይ አዲስ ስለሚመጡ ልጆች ማለት ነው። እንዴ ብዙ ውጣ ውረድ አለው። ውላይ ተስፍሽ ራሱ ማለት ነው። ናንትና በጣም እየተናገረ ነበረ። እናንተ ሞታችሁ ሞትም ፈቅዳችሁ ወዳችሁ ፈቅዳችሁ ነው እራሳችሁን የምትገሉት፣ ግን ለቀሪው ሰው ለቤተሰብ ናችሁ፣ ዳናችሁ ለቤተሰብ እያለ ነበረ ተስፍሽ። እንግዲህ የስደተኞችን የሚቀበል ማለት ነው የታመመንም የሞተንም ያው ይቀበላሉ አዲስ አበባ። ከአዲስ አበባ ደግሞ ተክፍለ ሀገር ቤተሰቦቻቸውን አንጥተው እንግዲህ ወደዛ ወደዚህ የሚሉ ናቸው እነሱ ማለት ነው። እና ብዙ ውጣ ውረድ እንዳለው ውስጡን ስለሚያውቁ ተክፍለ ሀገር መጥተው ተሳፍረው እንደገና አዲስ አበባ ወይ አቅመ ደካማ ይሆናሉ ቤተሰቦቻችሁ እንግዲህ፣ ከዚህ ደግሞ ተኤምባሲ፣ ተቢሮ፣ ተምናምን ከዚያ ከዚያ ተሯሩጠው እንዴ፣ ብዙ ሰው እኮ ውጣ ውረድ አለበት። ብስሚላ እኔ እንጃ አላቅም። እህቷ ራሱ ሲያናግሯት ነበረ፣ መዳሟን ሄዳል እህቷን እንድታይ ፈቀጅላት እያሉ እያናገሯት ነበረ፣ ቲክቶክ ላይ ማለት ነው። የህትየዋ እንግዲህ ተመልከቱ። እና እኔ እንጃ በሰው ሀገር ላይ ይህን ያህል መንከራተት እንግዲህ አላቅም። እናንተ ህይወታችሁን እንደ ርካሽ እያያችኋት ነው የምትሞቱ ሰወይ፣ የምትሞቱ ሰወይ፣ በቃ ሞታችሁ ሞታችሁ በቃ ያው ሞት እንግዲህ አይቀርምና ሄዳችኋል። ግን ለሌላው ሰው እሳታችሁን ጥላችሁ ነው የምትሄዱት። ስለዚህ አስቡበት። ነው ማሰብ ያይገባ እራሳችሁን ህይወታችሁን እንደቀላል ነገር አትውም። አረ እኔ እናቴ፣ እኔ እንደው በስንጥራ አልነካትም። በስንጥራ ማለት ነው እንደው እንዲች ብዬ ማለት ነው እንዲች ብዬ እሱ እንደፈጠረኝ እሱ ይውሰደኝ። በቃ ሰርቶኛል፣ ይወስደኛል አደለ? በቃ ብሱ ባለ ጊዜ እኔ ሌላ ነገር እኔ አይገባኝም አይገባኝም ብዙ ነገር አክስራችሁ መታችሁ። እንደገና ግን ልጅቷ ሰሰው ጋር እንደተጣላች ምናምን እያሉ ነበር። እርግጠኛም አይደለሁም ግን ሲያወሩ ነበር። የሆነች ልጅ ከሆኑ ሱዳኔዎች ጋር ተጣልታ ነበረ እየተደባደበችም ነበረ ብለው ማለት ነው ውጭ ላይ ያሉ በዛው አካባቢ ያሉ ሀበሾች ተናግረዋል። እሷን የሚያውቋት መሰለኝና እንዲህ እንዲህ ብለዋል ብላ ነበረ። እውነቱን እናጣራለን እያሉ ነበረ። ደግሞ አረብ ሀገር፣ ሰው ሀገር መታችሁ። ከሰውም ጋር ትጣሉ፣ ትደባደቡ ማን እንደ እንደገደላችሁ አታቁም።